እንዴት ዋላችሁ? እንዴት አመሻችሁልኝ? እንዴት ከርማችኋል? ሁሉ ሰላም ነው? ዛሬም እንግዲህ በመጽሐፍ ጥቆማ ጊዜ ላይ ነው የምገኘው። ይዤላችሁ የመጣሁት የዓለማችን ድንቅ ሰው የሆነውን ደራሲ አጠቃላይ የጥበብ ሰው ምክንያቱም ደራሲ ብቻ ስላልሆነ የእሱን ድንቅ ስራ የሆነውን መጽሐፍ ነው ይዤላችሁ የመጣሁት። ይህንን መጽሐፍ ደግሞ ተርጉሞ ያቀረበልን የሀገራችን ልጅ ሀብታሙ ተስፋዬ ይሰኛል። ማነው ደራሲው ካላችሁ፣ ለዓለም እጅግ በጣም ብዙ በርካታ ስራዎችን ያበረከተው ካህሊል ጅብራን ነው። ካህሊል ጅብራን የሊባኖሱ እንቁ፣ ብርቅ ድንቅ የሆነ ደራሲ ማለት ነው እና ታዲያ የጠቢባን መንገድ በተሰኘ ሁኔታ የእሱን ስራ ተርጉሞልን ያመጣልንን ሀብታሙን እጅግ በጣም እናመሰግነዋለን። ካህሊል ጅብራንን የሚያውቁት አንባቢ የሆኑ ሰዎች እሱን በደንብ ያውቁታል። የእሱን ስራ የማያውቅ አንባቢ አለ ብዬ አላስብም። እና በተለያዩ የዓለም ቋንቋዎች የተተረጎመ ነው፣ የእኛንም ሀገር ጭምር። ያው ዛሬ የሚያስኩት በሀገራችን ቋንቋ የተረጎመውን ስለሆነ በአረብኛ፣ በእንግሊዘኛ፣ በተለያዩ ሌሎች ቋንቋዎችም የተተረጎመ ነው። ምክንያቱም ስራዎቹ እጅግ በጣም ድንቅና ጣፋጭ፣ ገራሚ ስለሆኑም ጭምር ማለት ነው። ለዛም ነው እኔም ለእናንተ ምናልባትም ታሪ ጅብራንን የማታውቁት አንባቢያኖች ካላችሁ በዚውም ለትውውቅ እንዲሆናችሁ ጭምር ነው የመጣሁት። እንጂ ብዙ ስራዎችን የሰራ ሰው ነው፣ ብዙ መጽሐፎችን ጽፏል። ከዛም ባሻገር ካህሊል ጅብራን የሚታወቀው ከሰባት መቶ በላይ የሆነ ንድፎችን፣ የንድፍ ስራዎችን እና የስዕል ስራዎችን ለዓለም ያበረከተ ነው። ለዓለም እጅግ በጣም ባለውለታ ነው፣ በጥበብ ረገድ ማለት ነው። እና ጥበብ እጇን ዘርግታ ብቻ ሳይሆን እቅፍ አድርጋ የተቀበለችው ልጇ ነው። ለእኛም ተርፏል እንግዲህ የእሱ ስራዎች ለሌሎችም ዓለማት የተረፈ ነው። ለሀገሩ በሀገሩ ብቻ ታትቶ ነው የቀረ አይደለም። ለሁላችንም የተረፈ ነው። ዛሬም ድረስ እያነበብ ነው። እናመሰግነዋለን። ያ ፈጣሪ ነፍሱን ይማር ነው የምንለው። እናም የካህሊል ጅብራን የጠቢባን መንገድን ስራ ይዤ ከመጣው አይቀር ስለሱ ማንነት እና እንደዛውም ደግሞ መጽሐፉ ምንድን ነው የያዘው የሚለውን በተወሰነ ደረጃ አነብላችኋለሁ እንዲሁም እነግራችኋለሁ። መጽሐፉ በሁለት አይነት ሁኔታ የተጻፈ ነው። አንዱ በጥያቄ እና መልስ አይነት ሆኖ ደስ በሚል ሁኔታ ስለ ህይወት አጠቃላይ ስለ ብዙ ነገር ምልከታዎችን እንድናሰፋ፣ እንድናውቅ የሚረዱ ጥያቄዎችን በመልስ መልክ ያዘጋጀ ነው። ሌላው ደግሞ ሁለት ሁለት ክፍል ሶስት ክፍል ሰጥቶ ወጎችን አቀናብሮ የያዘ ነው። 170 ምናምን ገጽ ነው ያለው መጽሐፉ፣ መቶ ሰባ ስድስት ገጽ ነው እና ቆንጆ ተደርጎ ነው የተተረጎመው። እንደዛውም ደግሞ አረብኛ የምችሉ ከሆነ በእንግሊዘኛ ምንም የማይመቸን ካላችሁ ብቻ ግን የካህሊል ጅብራን መጽሐፎች እንድታነቡት ስል በሙሉ ልብ ነው የምጋብዛችሁ። ስለዚህ ካህሊል ጅብራን ማን ነው ከሚለው ጀምሬ እየተወሰነ እንደተለመደው ላነብላችሁ እወዳለሁኝ። እናንተም ታዲያ ይህን ቪዲዮ ላይክ ማድረጋችሁን እንደዛውም ደግሞ ቤተሰቦች ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑልኝ ስል በትህትና እጠይቃለሁ። ከዛም አልፎ ተርፎ ሌሎች መጽሐፎችን ማንበብ ለሚወዱ ጓደኞቻችሁ ምን አይነት መጽሐፍ ብናነብ ቆንጆ ነው የሚለውን የኔ ጥቆማዎች ቤቴን ገብተው እንዲያዩ እነዚህን ቪዲዮዎች በማጋራት እንድትተባበሩኝ ስል እጠይቃለሁ። ወደ ንባቡ ልግባላችሁ። መጀመሪያ እስቲ ስለ ካህሊል ጅብራን የተወሰነ ላንብብላችሁ፣ ማን ነው የሚለውም ማለት ነው። ጥቂት ስለ ደራሲ ይለናል ካህሊል ጅብራን እንደ ኢሮፓያን አቆጣጠር ጥር ስድስት ቀን 1883 ዓመተ ምህረት የማርኖናይት ካቶሊክ እምነት ተከታይ ከሆኑት ቤተሰቦቹ በከፊል ራስ ገዝነት የኦቶማን ቱርክ ግዛት አካል በነበረችው በሰሜናዊ ሊባኖስ ተራራ አቅራቢያ በምትገኘ ታሪካዊቷ ቢሻሪ ከተማ በዘመናዊቷ ሊባኖስ ሰሜናዊ ክፍል ተወለደ። የካህን ልጅ የነበረችው እናቱ ካሚላ እሱን ስትወልድ የሰላሳ ዓመት ሴት የነበረች ሲሆን የእሱ አባት ሶስተኛ በኋላ ነበር። ቤተሰቦቿ በድህነት የተቆራመደ ከመሆኑ የተነሳ ካህሊል ጅብራን በሊባኖስ የወጣትነት ቆይታው መደበኛ ትምህርት ቤት ገብቶ አያውቅም። ይሁንና አዘውትረው ወደ ቤታቸው በሚመጡ ካህናት አማካይነት የመጽሐፍ ቅዱስና በሊባኖስ የሚነገረውን የአረብኛ ቋንቋ እውቀት ቀስመዋል እያለ ይቀጥላል። እናቱ ካሚላን ታላቅ ወንድሙ ፒተር ይፈልጉ የነበረው በየዕለቱ ቀልቡን እየሳበው ከመጣው የምዕራባውያን ባህል ይልቅ ለገዛ ራሱ ባህልና ቅርጽ ትኩረት እንዲሰጥ ስለነበር በ15 ዓመቱ ወደ ሀገሩ ተመልሶ በሚያስተዳድሩት ሁለተኛ ደረጃ ትምህርት ቤት ውስጥ ቤሩት በሚገኘው አልሂክማ የጥበብ ቤት የተሰኘ የከፍተኛ ትምህርት ተቋም ውስጥ እንዲማር አድርገውታል። ግንቦት 10 ቀን 1902 ዓ.ም በኤሊስ አይላንድ በኩል ወደ ቦስተን እስከተመለሰበት ጊዜ ድረስ ለበርካታ ዓመታት በትውልድ ሀገሩ በነበረው ቆይታ ከክፍል ጓደኛው ጋር በመሆን የኪነጥበብ መጽሔት በማዘጋጀት የኮሌጅ ባለቅኔ ተብሎ ተመርጧል። ወደ ቦስተን ከመመለሱ ከሁለት ሳምንት በፊት እህቱ ስልጣና ሱልጣና በሳንባ ነቀርሳ በሽታ ሕይወቷ ሲያልፍ በቀጣዩ አመት ደግሞ ወንድሙ ፒተር ተመሳሳይ በሽታ እንዲሁም እናቱ ካሚላን ካንሰር በሞት ስለነጠቀው ሀዘን የጎዳው ካህሊል ጅብራን በልብስ ስፌት ሙያ የምትተዳደረው እህቱ ማርያና ጥገኛ ለመሆን ተገዶ ነበር ይለናል። እንግዲህ ይህ ወጣት ይህ ካህሊል ጅብራን በዛ አመቱ በዛ ወጣትነት እድሜው እናቱን ሳይቀር እህቱ ወንድሙን በሞት ተነጥቆ ነገር ግን ከአላማው ምንም ያገደው ነገር የለም። ስኬቱ ከሱ አልፎ ተርፎ ለዓለም ቆንጆ መዓዛ ሆኖ ተበትሯል። እኛም ሀገር እስኪደርስ ድረስ ማለት ነው። እና ታዲያ የካህሊል ጅብራን ህልፈቱ እድሜው ለእኔ በጣም አጭር በአጭር እድሜ የተቀጨው ብዬ ነው የማስበው። ብዙ ስራዎችን ቢያበረክትልን ብዙ ስራዎችን ቢሰራልን እንኳን ቢኖር ደግሞ በጣም ብዙ መልካም ስራዎችን እንደሚሰራ ብዙ የጥበብ ስራዎችን እንደሚያበረክትልን ባለሙሉ ተስፋ ነኝ። በእርግጥ እሱ ሞቶ ራሱ ደብዳቤ የተጻጻፋቸው ደብዳቤዎች በመጽሐፍ መልክ ታትሞ ወጥቷል። ባላነባውም እንደዛ ወጥቷል የሚል የሆነ ስለሱ ታሪክ ላይ አንብብ ያለው እናም፣ ታዲያ ካህሊል ጅብራን ሚያዝያ አስር ቀን በ1983 በተወለደ በ48 ዓመቱ በጉበት ካንሰር እና በሳምባ ነቀርሳ በሽታዎች ህይወቱ አልፏል ይለናል። እና ያሳዝናል። እንዳልኳቸው ነው በ48 ዓመቱ ነው ህይወቱ ያለፈው። ቢሆንም ግን ካሁን ዘመን ዘመን ዘመን ዘመን ተሻጋሪ የሆኑ ስራዎችን አበርክቶልናል እና ወደፊትም የሱ ስራዎች እንደዚሁ እንዳወዱ ይቀጥላሉ። ታዲያ በሁለት አይነት ሁኔታ የጻፈው ብያቸዋለሁ። ወግም አለው እንደዛም ደግሞ በጥያቄና መልስ አማካኝነት የጻፈው ጽሁፍ አለ ማለት ነው። ከነሱ ውስጥ የተወሰነውን ቀንጭቤ አነብላቸዋለሁ። መጽሐፉ መቶ ሰባ ስድስት ገጽ ነው የሚይዘው። አጠር ያለ ቢሆንም ግን ብዙ ብዙ ብዙ ቁም ነገሮችን ይዟል። እየወደዳችሁት ነው የምታነቡት። ብዙ ነገሮችን እያወቃችሁ የታዘባችሁ ጭምር ማለት ነው። አጻጻፉም ደስ የሚል ነው። ከዛ ውስጥ እስቲ ፍቅርን እንጂ ሀሳቦቻችሁን አትስጧቸው ይለናል ለእነማን ነው ይህን የሚያለው የሚለውን አነብላችኋለሁ በደረቷ ህፃን ያቀፈች አንዲት ሴት አለች ስለ ህፃናት ንገረን አለችው እሱም አላት ህፃናት ልጆቻችሁ የእናንተ ልጆች አይደሉም ህይወት ለራሷ ላላት ናፍቆት ሲባል የተወለዱ ወንድና ሴት ልጆች ናቸው እንጂ በእናንተ በኩል መጡ እንጂ ከእናንተ አልመጡም ከእናንተ ጋር ቢኖሩም የእናንተ ንብረት አይደሉም እናንተ ፍቅርን እንጂ ሀሳባችሁን ልትሰጧቸው አትችሉም። የየራሳቸው ሀሳቦች አሏቸው። እናንተ ለስጋቸው መጠለያ ቤት ትሆናላችሁ ይሆናል እንጂ ለነፍሳቸው ቤቶች አይደላችሁም። ነፍሳቸው የሚኖሩት እናንተ ልታዩት በማትችሉት በህልማቸው በህልማችሁ እንኳ ልትጎበኙት በማይቻላችሁ በነገ ቤት ውስጥ ነውና፣ እናንተ እንደነርሱ ለመሆን ሞክሩ እንጂ እነሱ እንደእናንተ እንዲሆኑ አትፈልጉ። ህይወት ወደኋላ ይመለሳልን? ትናንትና ላይ ቆሞስ ይቀራልን? እናንተ ህፃናት ልጆቻችሁን ህይወት እንዳላቸው ቀስተኞች ሆነው ወደፊት የሚመነጠቁባቸው ደጋኖች ናቸው። ቀስት ወርዋሪ መጨረሻ በሌለው ጎዳና ላይ ያለውን ኢላማውን ያተኩራል። ቀስቶቹ ተወናጭፈው ርቀው ይሄዱ ዘንድ በታላቅ ኃይል ለእናንተ ያጎብጧቸዋል። በቀስት ወርዋሪው እጅ መጉበጣችሁንም በደስታ ተቀበሉት፣ ለበጎም ይሁን እሱ የሚወነጨፈውን ቀስት የሚያፈቅረውን ያህል የረጋውን ደጋን አያፈቅረውም። ምን ይለናል እና እንደዚህ እንደዚህ አይነቶችን እንትኖች አጫጭር የሆኑ ጥያቄና መልሶችን ይዟል። ሰዎች ጥያቄ ያቀርቡለታል፣ እሱ ደግሞ ይመልስላቸዋል እና ይህም ደስ የሚል ነገር አለው። እኔ ብዙ የወደድኩት ወጎች አሉት በጣም ብዙ ማለት ነው እና ከዛ ውስጥ አንዱ እንደ እንትን ባነሳላቸው ከዚህ መጽሐፍ ውስጥ እኔ በጣም የወደድኩት ማዳም ሮዚሃን የምትሰኝ እንትናለች ወግ አለችው። አመፀኛ ነፍሳት በሚል ርዕስ ያስቀመጠው ማለት ነው። እና ሁለት በፍቅር ውስጥ ያሉ ወንድና ሴትን ትዳር ውስጥ የሆኑ ወንድና ሴቶችን ነው አወዳድሮ የሁለቱንም የነብስ ምላሽ ያቀርባል። እና ወንድየው ያፈቀራትን ሴት ሚስቱ እንዴት ትታው እንደሄደች ማለት በቁሳቁስ ሁሉን ነገር አሟልቶላት ምን ብሎላት ግን ትታው እንዴት እንደሄደች ምናምን ያሳያል በእሷ ፈርዳችሁ ሳታበቁ ደግሞ የእሷን ምላሽ ደግሞ በክፍል ሁለት ይዞላችሁ ይመጣል እና እሷንም እንደዛው ሚዛና የሆናቸው በጣም በሚገርም ሁኔታ እንድታደምጧት ያደርጋቸዋል። እና ቁጭ ብለው የሚያወሯቸው ያህል ነው የሚሰማችሁ አጻጻፉ ራሱ ማለት ነው። እና መጽሐፉን ስታነቡት መጽሐፉን ስትገዙት እሱን ክፍል የኔ ግብዣ እንደሆነ አይታችሁ እንድታነቡት ጠቁማለሁ። ሌላ ደግሞ በጣም እዚህ ላይ ወድጆ ለእናንተም ትንሽ ባነብላችሁ ቀንጭቤ ብዬ ደግሞ ወሰድኩት። ምንድነው የመቃብሮች ዋይታ የሚላለው። ክፍል አንድና ክፍል ሁለት አለው። ክፍል አንዱን እራሳችሁ እንድታነቡት ነው ፈልገው፣ ከምን ተነስቶ ይሄንን አለ የሚለውን ራሳችሁ መጽሐፉን ስትገዙ ታነቡታላችሁ። ክፍል ሁለቱን ግን ላንብብላችሁ፣ ያው እንድትጓጉም ብዬ ነው። በእርግጥ እሱን ማነብላችሁ ክፍል ሁለቱ በቀጣዩ ቀን ከከተማ ወጥቼ ጸጥታው ለነፋስ የመንፈስን ፍላጎቶች ወደሚገልጽበት እንዲሁም የጠራ ሰማይ በጠባቦቹ መንገዶችና ስፍራዎች ከተማ ውስጥ የበቃሉትን የተስፋ መቁረጥ ተዋሳያን ወደሚገድሉ የእርሻ መስክ ሄድኩኝ። ሸለቆው ጋር ስደርስ በርካታ ቁራዎቹ እና ጥንብ አንሳዎች አየው እየተጫጫሁ እያፏጩና ክንፎቻቸውን እያማቱ ዝቅ ብለው በመብረር እያንዣበቡ ሰማዩን ሞልተውታል። መንገዴን ስቀጥል ከፊት ለፊት በአንድ ዛፍ ላይ ከፍ ብሎ የተንጠለጠለ የአንድ ሰው አስክሬን፣ ከተከመሩ ድንጋዮች መካከል የተጋደመ የአንዲት ሴት እርቃን አስክሬን እና ጭንቅላቱ ተቆርጦ ከአፈር ጋር በተደባለቀ ደም የተጨማለቀ የአንድ ወጣት በድን አካል አየው። ያየሁት የሚሰቀጥት ትዕይንት በወፍራም ጥቁር የሀዘን አይነርግብ ዓይኖቼን ጋረዳቸው። ዙሪያዬን ተመለከትኩኝ። በእነዚህ አሰቃቂ አስክሬኖች አጠገብ ከቆመው የሞት መንፈስ በስተቀር ግን ምንም አላየውም። ከሰው ልጅ ህጎች ሰለባዎች በላይ የሚያንዣብቡት ቁራዎች ድምፅ ህያው ካልሆኑ ለቅሶዎች ጋር ተቀላቅሎ ከመስማት በስተቀር ሌላ ድምፅ የለም። ትናንት በህይወት ጉያ ውስጥ የነበሩ ሦስት የሰው ልጆች የሰው ልጅን ማህበረሰብ ህጎች በማፋለሳቸው ምክንያት ዛሬ የሞት ሰለባዎች ሆነው ወድቀዋል። አንድ ሰው ሌላ ሰውን ሲገድል ሰዎች ነፍሰ ገዳይ ይሉታል ኢሚሩ አንድን ሰው ሲገድሉ ግን ትክክለኛ ናቸው ይባላል። አንድ ሰው ገዳሙን ሲዘርፍ ሌባ ይሉታል። አንዲት ሴት ባሏን ስታዋርድ ዘማዊት ነች ይሏታል። በኋላ ላይ ኢምሩ እርቃኗን በመንገዶች ላይ እንድትሄድ ሲያደርጓትና በድንጋይ ሲያስወግሯት ግን ኢምሩ ጨዋ ይባላሉ። ደም ማፍሰስ በህግ የተከለከለ ነው። ታዲያ በኢምሩ ደም ማፍሰስ ህጋዊ ያደረገላቸው ማን ነው? የአንድ ሰው ገንዘብ መስረቅ ወንጀል ነው። ነገር ግን የአንድ ሰው ህይወት መነጠቅ የጨዋ ድርጊት ነው። ባልም ማዋረድ አስቀያሚ ተግባር ሊሆን ይችላል። ነገር ግን በህይወት ያለ ሰውን በድንጋይ ወግሮ መውገር ደስ የሚል ትዕይንት ነው። ክፋትን በክፋት ተበቅለን ይህንን ህግ ልንለው እንችላለን። ምግባር ብልሹነት በበለጠ ምግባር ብልሹነት እየተዋጋን ይህንን ደንብ ልንለው እንችላለን። ወንጀሎችን በበለጡ ወንጀሎች ድል እያደረግን ይህንን ፍትህ ልንለው እንችላለን። በቀደመው የህይወት ዘመናቸው አንድን ጠላት ገድለው አያውቁም። ደካማ ከሆኑት ተገዥዎቻቸው ላይ ገንዘብን፣ ንብረትን ዘርፈው አያውቁም። ዝሙት ፈጽመው አያውቁም። ነፍሰ ገዳይ ሲገሉ፣ ሌባን ሲሰቅሉ፣ ዘማዊትን በድንጋይ ሲያስወግሩ፣ እርሳቸው ስህተት የማይሰሩ ፍጹም ነበሩን? ሌባውን ዛፍ ላይ የሰቀሉት እነማን ናቸው? ከሰማይ ሰማያት የወረዱ መላእክት ናቸው ወይስ የሚዘርፉ ስልጣናቸውን አላግባብ የሚጠቀሙ ሰዎች ናቸው? የነፍስ ገዳዩን ጭንቅላት የቀላው ማን ነው? መለኮታዊ ነቢያት ናቸው ወይስ በየሄዱበት የንጹሃንን ደም የሚያፈሱ ወታደሮች? ያችን ዘማዊት በድንጋይ ወገራት ማን ነው? ከየገዳማቶቹ የመጡ በጎ አድራጊዎች ባህታውያን ናቸው ወይስ በጭፍን ህግ ከለላ ስር በደስታ የግብ ተግባራትን የሚፈጽሙ የሰው ልጆች? ህግ ምንድን ነው? ከፀሐይ ጋር ከሰማይ ሰማያት ከእርስ ውስጥ ሲመጣ ያየው ማን ነው? የእግዚአብሔርን ልብ አይቶ የልቡን ፈቃድ ወይም ዓላማ የደረሰበት የሰው ልጅ የትኛው ነው? መላእክት የሰዎች መካከል እየተራመዱ ደካሞችን በህይወታቸው እንዳይዝናኑ ከልክሏቸዋል፣ ህግ የሚጥሱትን በጎራዴ ሹል ጫፍ ገድሏቸዋል፣ እንደ ብረት በጠነከሩ እግሮች በኃጢአተኞች ላይ ተረማምደውባቸዋል ብለው የሰበኩት በስንተኛው ክፍለ ዘመን ነበር? በዚህ መልኩ አእምሮ እየተሰቃየ እያለ በአቅራቢያዬ ባለው ሳር ላይ የእግር ኮሽታ ሰማው። ቀልቤን ሰብስቤ ከዛፎቹ ጀርባ አንዲት ሴት ስትመጣ ተመለከትኩ እያለ ትረካውን መጽሐፉን ይቀጥላል እና እንደዚህ ያማረራው ይሄንን ነገሮች ሁሉ ያየው የከፋው ለምንድን ነው ብለን እንጠይቃለን መቼም። እና እሱን ደግሞ ከመጽሐፉ መልስ ታገኛላቸው። ስለዚህ የዛሬ የመጽሐፍ ጥቆማ የካህሊል ጅብራን የጠቢባን መንገድ የተሰኘው ቆንጆ መጽሐፍ ነው። በሀብታሙ ተስፋይነት የተረጎመለን። እናንተ ግን ያለ ትርጉም የአረብኛም እውቀት ብቃቱ ካላችሁ የእሱን ስራዎች እንድታነቡ ጋብዛለሁ። እንደዛውም በእንግሊዝኛ ነው የሚመቸል የምትሉም ሰዎች ገዝታችሁ እንድታነቡ እመክራለሁኝ፣ እጠቁማለሁ። የካህሊል ጅብራን ስራዎች ማለት ብዙ ቆንጆ ቆንጆ ስራዎች አሉት፣ ከዚህም ባሻገር ከዚህ የላቁ። ስለዚህ እንድታነቡት ግብዣዬን፣ ጥቆማዬን አደርጋለሁ። በእኔ በኩል ለዛሬ ያለኝ ቆይታ አብቅቷል። ፈጣሪ በነገራችሁ ላይ ሁሉ ይቅደም። ርቆዩ